በሬስትለር እንዴት አላችሁ ቤተሰቦች፣ እጅግ በጣም ሰበር ዜና ነው። እስካሁን ሰምተናችሁ ከምናውቃቸው መረጃዎች ዜናዎች፣ ይሄኛው በጣም ልብ የሚያሞቅ። አሁን የጋዛ ምድር ደስታ ሆነዋል። አሁን የእስራኤል ምድር ደስታ ሆኗል። በጥቅሉ የፍልስጤን ምድርም ደስታ ሆነዋል። ያ ማለት እስራኤልም ደስተኛ ናት፣ እንግዲህ ፍልስጤማውያንም ደስተኛ ሆነዋል። ያ ማለት ህዝቡ ነው፣ ፖለቲከኞቹን እንግዲህ አናቅም። የተኩስ አቁም ስምምነት ተደርሷል። የመጀመሪያው ዙር ስምምነት በመተግበር ላይ ይገኛል እና በጣም በርካቶች ልብ በሚያሞቅ ደስታ ውስጥ ሆነው እያከበሩት ይገኛል። ልክ እንደ አኒቨርሰሪ ነው እየተመለከቱት የሚገኘው ይሄኛው ደግሞ ላለፉት ሁለት ዓመት የጦርነት እንግዲህ እንደምታውቁት ሁለት ዓመት ከአንድ ቀን ወይም ከሁለት ቀን ሆኖታል። እስካሁን ዓለማችን አንድም ቀን መልካም ዜና ሰምታ አታውቅም። በዚህኛው አጋጣሚ ግን መልካም ዜና ተሰምቷል። ያ ማለት ፕሬዚዳንት ዶናልድ ትራምፕ እንግዲህ በፈለጉት መንገድ የዓለምን የሰላም ሰላም ሽልማትም ይፈልጋሉ የዚህኛው ዓመት ቢያልፋቸውም ለሚቀጥለው ይሄን ነገር አሳክቶ የሚቀጥሉ ከሆነ ወይም ደግሞ ተኩሳቁ ዘላቂነት ኖሮት የሚቀጥል ከሆነ በጋዛና በእስራኤል በጠቅሉ በፍልስጤም አካባቢ ሰላም የሚያመጡ ከሆነ የሰላም ኖቤል ፒስ ፕራይዝ ላሸናፊ ሊሆኑ ይችላሉ። ቢሆኑም እኔ አብ ሀፕ ፐርሶናሊ ምክንያቱም ይሄ በጣም ትልቅ ነገር ነው። ከዚህ በላይ ዓለም ላይ ያለ ሰቆቃን ማስቆም የሚችል አንዳች ኃይል እንደሌለ ተመልክተናል ና ተመልካቾች እጅግ በጣም ልብ የሚያሞቅ ደስ የሚያሰኝ ዜና ነው። ላለፉት ሁለት አመታት ካልሰማናቸው ዜናዎች ይሄኛው በጣም ደስ የሚያሰኝ ነው። ፕሬዚዳንት ዶናልድ ትራምፕ ናቸው። እንግዲህ በሻርም ኤል ሼክ በግብጽ ቀይ ባህር ዳርቻ አካባቢ ባለው ሪዞርት ላይ በተደረገ ድርድር ካታር፣ ቱርክ፣ ራሷ እስራኤል፣ አሜሪካ፣ ግብጽ ራሷ ባሉበት አጋጣሚ አምስት ሀይላት ባደረጉት ውይይትና ስብሰባ ይሄኛው መልካም ዜና ተሰምተዋል። ፕሬዚዳንት ዶናልድ ትራምፕ ደስ በሚል ሁኔታ አዳብጠዋል። ደስ በሚል ሁኔታ ጉዳዩን ለዓለም የቀደማቸው የለም። መጀመሪያ በትሮ ሶሻል ሚዲያቸው ላይ ይፋ ያደረጉት እሳቸው ናቸው። ምክንያቱም የማይሆን ከሆነ እኔም ራሱ ወደ መካከለኛው ምስራቅ ተጉጆ መፍትሄ ያመጣሉ ብለው ነበረ። ፕሬዚዳንት ዶናልድ ትራምፕ እንግዲህ በጣም ክብር ሊገባቸው ያስፈልጋል። እውነት ለመናገር የእስካሁኑ አልፏል፣ የሚመጣውንም ልናየው እንችላለን። ምን እንደሚሆን ትራምፕ ምን አይነት አቋም ይከተሉ እንደሚችሉ የምንመለከተው ቢሆንም ውሃም ባለው ሁኔታ ግን ማንም ይሄን ነገር አድርጎ ስላልተመለከትን በጣም ትልቅ ቦታ ሊሰጣቸው ይገባል። ያለፈው አልፏል። እንግዲህ በእስራኤል በኩል እስከ ሁለት ሺ ሰዎች ህይወታቸውን አጥተዋል። በሀማስ በኩል ወይም ደግሞ በጋዛ በኩል በፍልስጤም በጥቅሉ በኩል ደግሞ ከያችሁ ከስልሳ ሰባት ሺህ በላይ ሰዎች ህይወታቸውን አጥተዋል። ያለፈው አልፏል። ከዚህ በኋላ ያለው የሚቀረው እጅግ የበዛ ህዝብ ስለሆነ ለዛ መፍትሄ የሚሆን ሀሳብ ነው ፕሬዚዳንት ዶናልድ ትራምፕ ይዘው ስለመጡ ስለዚህ አንዳንዴ ሁሌታችዎች መሆን የለብንም። ይሄ ትልቅ ፕሪቪሌጅ ነው። ትልቅ ሀሳብ፣ ትልቅ ደስ የሚያሳይ ነገር ስለሆነ ትራምፕ ተመሰገኑም አልተመሰገኑም ግን ትልቅ ስራ እንደሰሩ ኦብቪየስሊ ያሳያል። ምክንያቱም የግብፁ ፕሬዚዳንት አብደል ፈታህ አልሲሲ ይሄን ሲያደርጉ አላየንም። ካታር ሞከረች ይሄን ስታሳካ አላየንም። ለሳኡዲ አረቢያ ይሄን ሲያደርጉ አላየንም። ሀማስ ራሱ ዲሄድስ ሰላም ሲፈጥር አላየንም። ራሳቸው የእስራኤል ፖለቲከኞች ይህን ጉዳይ ሲያሳኩ አላየንም። ፕሬዚዳንት ዶናልድ ትራምፕ ግን ይህን አሳክተዋል። ኦልሞስት አመት ሊሆናቸው ነው እንግዲህ ከተመረቁ ፕሬዝዳንት ዶናልድ ትራምፕ ኖቨምበር ስሪ ላይ ነበረ እንደምታስታውሱት። እንግዲህ ፕሬዚዳንት ዶናልድ ትራምፕ ከመጡ በኋላ ትልቁ ድላቸው ሆኖ ተመዝግበዋል። አይዘሬ ሰላም ሽልማት ለማት ሆነ ሌላ ቢያገኙ ተገቢ ሊሆን ይችላል፣ ግን ነገ ከነገ ወዲያም ሊሆን ይችላል የሚለውን ደግሞ ማየትም አስፈላጊ ነው። ሀያ ነጥቦቹ በስኬት ዶናልድ ትራምፕ ማስቀጠል ያስፈልጋቸዋል። ስለዚህ ምንድን ምንድን ሊሆኑ ይችላሉ የሚለው በጣም በርካቶች ተስፋ እያደረጉበት ያለው ጉዳይ ነው። በዋናነት ሀማስ ትጥቅ ይፈታል ተስማምተዋል። ከዛ ሆስቴጆች ይለቀቃሉ። ያ ማለት ከእስራኤል የተወሰዱ ዜጎቿ ማለት ነው። በህይወት ያሉት ሀያዎቹና በጥቅል ውስጥ አስክሬን አርባ ስምንት አስክሬንና በህይወት ያሉ ሀያ ሰዎች ይመለሳሉ ማለት ነው በጠቅላላ አርባ ስምንት ከዛም ባሻገር ሁለት ሺህ የሚሆኑ ፍልስጤማውያን ደግሞ አደ ሴም ታይም ፕሪዝነርስ ስዋፕ በሚባለው ይመለሳሉ ተብሎ ይታሰባል። ይሄ በጣም ትልቅ ዜና በጋዛ ምድር ደስታ ሆነ ቢባልም በእስራኤል ምድር ደስታ ሆነ፣ በፍልስጤን ምድር ደስታ ሆነ ቢባልም የሚያንስ አይደለም። ምክንያቱም ፔኑን ለሚያቅሰው ነው ይሄ ጉዳይ ኔ ዴይሊ በሚባል ደረጃ፣ ስለዚህ ስዘግበው ስለነበር ምን ያህል ሰቆቃ እንዳለው በመረዳቴ ነው ይሄን ያህል ሰዎች ጮክ ለማለትም ያስገደደኝ ና በጣም ተመልካቾች ደስ የሚያሰኝ ነው። ፈጣሪ እንግዲህ ሁሉም በሚያምኑት ሁሉም የአብርሃም ልጆች ናቸው ፍልስጤማውያንም እስራኤላውያንም በሚያምኑት እምነታቸው ናቸው። እንግዲህ ፈጣሪ ረዥም ጊዜ ሊቆ የሚችል ወይም ደግሞ እስከ መጨረሻው ሰላም የሚያበጣ የሚችል ተኩስ አቁም እንዲሆንላቸው ዌሽ ፕሬዚዳንት ዶናልድ ትራምፕ ግን ሀያ ነጥቦችን ይፋ አድርገው ነበረ፣ አሳክተዋል ለማለት ያስደፍራል። እንግዲህ መጪውን ጊዜ ምን ምንድን ነው የሚለውን ማየትም ያስፈልጋል። የእስራኤልም ካቢኔ ተሰብስቦ በጉዳዩ ላይ ጉባኤ ያደርጋል ና የሲዝፋየሩ ባይ ዘ ዌይ ኤፌክቲቭ መሆን ጀምረዋል። ጠዋት አካባቢ ነው እንግዲህ ይፋ ከተደረገ በኋላ ተኩስ አቁሙ እነዚሁ ተግባራዊ መሆን ጀምረዋል። ና ይሄኛው በጣም የዓለም ፖለቲካ ላይ ትልቅ ሚና ያለው ፕሬዚዳንት ዶናልድ ትራምፕም አሜሪካን ተጽዕኖ ፈጣሪነቷን ያሳየችበት ነው። ና ይሄ በበጎ ሊታይ የሚችል ነው። የአውሮፓ መሪዎች በጣም በበጎ ተመልክተውታል። የፕሬዚዳንት ዶናልድ ትራምፕን ሀሳብ ለምሳሌ ፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ዶናልድ ትራምፕንም አመስግነዋል። ይሄኛው እንዲቋጭ በመልካም ሁኔታ እንዲጠቃለል ቱ ስቴት ሶሉሽን ጭምር እንግዲህ እንዲካተት የሚል ጥያቄም አንስተዋል። በነገራችን ላይ ብዙ ችግሮች አሉበት ድርድር ሊሆን ቢችልም ወይም ደግሞ ከዛ አንጻር የሚነሱ ሀሳቦች ቢኖሩም በሁለተኛው ቪዲዮ አስመለክታችኋለሁ። ቀጣይ በሚቀርበው በቀጣይ ቪዲዮችን ማለት ነው። ይሄኛው ላይ ግን ዋልሳ ፐሪግ የሚለውን አሳያችኋለሁ። ችግሮች ሊኖሩ ይችላሉ ወይ የሚለው ግን ደግሞ በዛኛው ቪዲዮ ትከታተላላችሁ። ለማንኛውም የኢማኑኤል ማክሮን የፈረንሳዊ ፕሬዚዳንት ጉዳዩን በበጎ ተመልክተውታል። ከዛ ሲሻገር ደግሞ ኬር ሰርመር የብሪታንያው ፕሬዚደንት ጉዳዩን በመልካም ተመልክተውታል። ያ ማለት በጣም መልካም ጉዳይ ነው ይህኛውን ውጥረት መፍትሄ ሊሰጥ ይችላል በሚልም እንደዚሁ በመልካም ተመልክተውታል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝም እንዲሁ በበጎ ተመልክተውታል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒም እንደዚሁ በበጎ ተመልክተውታል። የደች ፎሬን ሚኒስትር ወይም ደግሞ የደች መንግስትም እንደዚሁ ግልጽ ሀሳባቸውን በበጎ ተመልክተውታል። ሌሎች ሀገራት በጣም በሚገርም ሁኔታ ጉዳዩን አይተውታል። እነማን ናቸው ከተባለ ደግሞ በዚህ ጉዳይ ላይ አስተያየት ያልሰጠ የለም። የሩሲያ ፖለቲከኞችም ይሄኛው ጉዳይ መፈጸም አለበት፣ ከቱ ስቴት ሶሉሽን ጋር የተገናኙ ጉዳዮችም አሉ። ግን የፕሬዚዳንት ዶናልድ ትራምፕን ሀሳብ እንደግፏለን የሚል ሀሳብ ሰጥተዋል። ይህ ነው ግን ደስታ አለም ላይ የፈጠረው። በተለይም ደግሞ በእስራኤልና በፍልስጤም ሰዎች መካከል እጅግ በጣም አጸራዊ ሰላም ሊያመጣ ስለሚችል ብዙዎች በደስታ እየገለጹት ይገኛል። እንግዲህ ያው አሜሪካው ፕሬዚዳንት ዶናልድ ትራምፕ ብዙ ጉዳዮችን መስራት እንዳለባቸው ይጠበቃል። ከዚህ በኋላ ያለውን የአውሮፓ ህብረት ፕሬዚዳንት ሩስላ ቮን ደር ላይንም ፐርማነንት የሆነ ሲስፋየር እንዲፈጠር ፈልገዋል። ምክንያቱም ጥያቄ ያቅርበዋል። ምክንያቱም ይሄ የመጀመሪያው ዙር ስምምነት ነው። የመጀመሪያው ዙር ስምምነት የእስራኤል ሆስቴጆች ቅድም የገለጽኩላችሁ ሀያዎቹ በህይወት ያሉትና እንግዲህ በጥቅሉ ወደ ሀያ ስምንት የሚሉ አስክሬኖች አሉ። በጥቅሉ ሀያ ስምንት በሕይወት ያሉና አስክሬኖች ሲመለሱ በሶስት ቀናት ውስጥ ይመለሳሉ ተብሎ ይታሰባል። እንደዚሁ ከፍልስጤም በኩል ደግሞ ሁለት ሺ ና ከዛም በላይ ሰዎች የእስረኛ ልውውጥ ስለሚደረግ መልስ ወይም ደግሞ ስዋፕ ያደርጋሉ ይሄ በጣም እጅግ መልካም የሚባል ነገር ይዞ ሊመጣ እንደሚችል ተስፋ ተጥሎበታል ና ይሄ ምን አይነት አጋጣሚ ዓለም ላይ ሊፈጥር ይችላል የሚል ብዙ ሁኔታዎችን ወይም ደግሞ ካልኩሌሽኖቹን ሊፈልግ ይችላል። ግን በጣም የሚያዳድደው ነገር አሁንም ይሄ ውጥረት ና ይሄ ጦርነት እንዲቀጥል በጣም ፍላጎት ያላቸው ሰዎች መኖራቸውን ስንመለከት ግን የዓለማችን ፖለቲካስ ምንድን ነው ፍላጎቱ የሚል ጥያቄ እንድናነሳ ያደርጋል ና አፍተር ኦል ግን ይሄኛው በጣም ትልቅ በጣም ዓለም ላይ ሰላም ሊዞ ሊመጣ የሚችል የሀማስ አክተም ሳንስ ጋዛ ዲል ባይ ሌሎቹ በሙስሊም ሀገራትና በአረብ ሀገራትም ሀማስ እንዳውም በጣም ስማርት ዋልስ ክራፍትን የሆነ ሀሳብ ገልጿል። ኢን ሪስፖንስ ቱ ትራምፕስ ፕላን ለትራምፕ ፕላን ሲሰጥ ያው ትራምፕ እንግዲህ እሳቸው በዚህ ልክ ቢሄዱም ሀማስ ምን ማድረግ አለበት? ትጥቅ ይፈታል። ኦፍ ኮርስ ሀማስ ሀማስ ትጥቅ ሲፈታ ደግሞ ሴፍ ዋይ ይፈልጋል፣ ሴፍ ፓሴጅ ይፈልጋል ወደ ሌሎች ሀገራት የሚሄድበትን አማራጭ ሲፈልግ ጥቃት እንዳይደርስበት ተደርጎ ወይም ደግሞ እስራኤል ጥቃት እንዳትሰነዝርበት ተደርጎ መሆን አለበት እና ኤንወይ አረብ ሀገራት ወይም በጥቅሎ ሙስሊም ሀገራት የሚባሉት በሁኔታዎች ላይ መልካም አጋጣሚ ሊፈጥሩ እንደሚችሉ ወይም ደግሞ ይሄኛውን ሊያዩት እንደሚችሉ እየተገለጸ ይገኛል። ትንሽ ቱርክ ደግሞ ጉዳዩን ኢምፕሊመንቴሽኑን አፈጻጸሙን እመለክተዋለሁ እያለች ይገኛል። የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶሃን በኤክስ ጽሑፋቸው ላይ ጉዳዩን ግራትሊ ፕሌስድ ደስ ብሎኛል ይላሉ። ግን ኔጎሽሽኑ ሪዛልቱ ምን ሊሆን እንደሚችል የሲዝፈር ዲሉን አካሄድ በቅርቡ እንከታተለዋለን የሚል ሀሳብ ሰጥተዋል። አፍተር ኦር ግን አሜሪካ አሳካችው ጉዳይ ሆኖ ተይዟል። የቱርክ ካታር፣ ግብጽ፣ አሜሪካ እንደዚሁ እነዚህ አራት ሀይሎች እስራኤልና ሀማስ ራሳቸው ሲጨመሩ ስድስት ሀይሎች ደግሞ በሻርም ኤልሼክ የተደረገው ስምምነት ሲስፋር ፕሮፖዛል የመጀመሪያውን ዙር እንግዲህ ግልጽ ማድረጋቸው በጣም በበጎ የሚታይና ኤርዶሃን ደግሞ እንደዚህ አይነት ነገር በጣም ደስተኛ በሆንም ጉዳዩን በቅርበት እከታተሏለሁ የሚል ሀሳብ ሰጥተዋል። እሳቸው ይህን አሉም አላሉም እንግዲህ ብዙ ጥያቄዎች የሚነሱበት የተኩስ አቁም ጉዳይ በጣም በርካቶችን በደስታ እየገለጹ እንዲገልጹ አድርጓቸዋል። የኖርዌያን ሬፍሬጂ ካውንስል የኤንአርኤስ የሚባለው የኖርዌይ ስደተኞች ምክር ቤት ማለት ነው። እሱም ወደ ጋዛ እንትን እንዲገባ ወይም ደግሞ ምንድናው እርዳታ እንዲገባ የሚል ሀሳብ አቅርበዋል። ኦፍኮርስ ያ ነው እንግዲህ ሀማስ ምን የተስማማው፣ እስራኤል ከጋዛ መውጣት አለባት። ኤዶች እንዲገቡ መደረግ አለበት። ከዛ ደግሞ ሲሻገር ዘላቂነት ያለው ተኩስ አቁም እንዲኖር ያስፈልጋል የሚል ሀሳብ ነበር የተሰጠው። በሌላ በኩል ደግሞ ስጋቶችን የተመለከቱ ሀሳቦች አሉ። እነ ስሞትሪች ሀማስ መስት ቢ ዲስትሮይድ አፍተር ካፕቲቭ ሬልስድ የሚል ሀሳብ ሰጥተዋል። ደግሞ ስሞትሪች እንደምታውቋቸው ቀኝ ዘመም አክራሪ የ እስራኤል የፋይናንስ ሚኒስትር ሰው ናቸው እና እሳቸው ደግሞ እንዲህ አይነት ሀሳብ ሰጥተዋል። ያው እንደምታዩት ነው እንግዲህ የዓለም ፖለቲካ በዚህ ልክ እየተተረማመሰ ሊቀጥል እንደሚችል ያሳያል። ያም ሆኖ ግን ይሄኛው በጣም ግራንኒውስ ተብሎ ሊመዘገብ የሚችል ተስፋ ያለው እንደ ጠቅላይ ሚኒስትር ቤንያሚን ኔታንያሁና በሌሎች ሀይላት መካከል ብዙ ጥያቄዎችን ለማየት ያስፈልጋል እና እንደዚህ ከጉባኤ በኋላ ወይም ደግሞ ከስብሰባ በኋላ ያሉ ልዩነቶችና ለውጦችን ደግሞ ማየትም ያስፈልጋል። የአውሮፓ ህብረት የውጭ ጉዳይ ሚኒስቴር የውጭ ጉዳይ በፖሊሲ ኃላፊ እንግዲህ ሀሳብ ሰጥተዋል። ያ ማለት ካጃ ካላስ ናቸው ይህን ሀሳብ የሰጡት ይሄኛው ጉዳይ በጣም ኤክስኪት መደረግ አለበት ያ ማለት መተግበር አለበት። ፖለቲካል ካውስ ሊፈጥር ይችላል፣ ግን ጉዳዮችን ደግሞ በጣም በሰላም ማየት ያስፈልጋል የሚሉ ሀሳቦችን እያጋሩ ይገኛል። ግን አንዳንድ ሚዲያዎችን ስትመለከቷቸው በምዕራቡ ዓለም ያሉትም ያው ሞር አሁን ለሰብአዊነት ወይም ደግሞ ለሂማኒታሪያን ኤድ ትልቅ ቦታ እየሰጡ ቢሆንም የተለያዩ ጥያቄዎች ግን እየተነሱ ይገኛል። የሞቲቬሽኖቹ ጉዳይ ደግሞ ከዚህ ከተኩስ አቁም ጋር የሚነሱ ጉዳዮች ብዙ ነገሮችን ሊመለከት ይችላል። ግን አለማችን ላይ ዛሬ ደስታ ሆኗል። ለምን ደስታ ሆኖ ጋዛ ዲል እንግዲህ ሊሪ ሁለት ሺህ የሚሆኑ የፍልስጤማውያን ፕሪዝነርስ ሊያስለቅቅ የሚችል ነው። እንግዲህ አለም ላይ በጣም ደስታ ካጫሩ ጉዳዮች መካከል ይሄኛው ሆኗል። ቢካዝ እነ ቻይናም ፐርማነንት ሲስፋየር እንዲፈጸም ይፈልጋሉ ደስታቸውን እየገለጹ ይገኛል። ብዙ ሁሉም በዚህ ጉዳይ ላይ ደስተኛ ያልሆነ የለም። ምክንያቱም እንግዲህ ፕሬዚዳንት ዶናልድ ትራምፕ ይሄኛውን ትልቅ አቋም ሲወስዱ ወይም ደግሞ ትልቅ ካመት መትለው አለም ላይ በጣም ትልቅ ቦታ ያለው ስራ እንደሰሩ እየተነገረላቸው ነው። እና ኦፍኮርስ በዛም ልክ ሊታይ የሚገባው እንደሆነ ይሰማኛል። ዞሮ ዞሮ አሁን ዲቴይል ይሄ ነው ይሄ ነው የሚፈርስበትን አጋጣሚ ምናምን ልንመለከት እንችላለን። ግን አሁን ብዙዎች በጣም በደስታ የሚመለከቱት እየሆነ መጥቷል። ና አንዳንድ ጥያቄዎች ይነሳሉ። በጣም ሴሌብሬሽኖች አሉ። በተለያየ አካባቢ የዓለማችን ክፍሎች ደስታ እየተገለጸ ይገኛል በጋዛ ና በእስራኤል ያለው ደስታ ስትመለከቱ ሰላም፣ ይሄ ነው ዊ ላቭ ትራምፕ፣ ስ ማጂካል ዳይ፣ በጣም የሚገርም ቀን ነው የሚሉ በተላቪቭ አደባባይ ላይ እንደዚሁ ደስታዎቻቸውን ሲገልጹ የነበሩ ሰዎች አሉ። አሜሪካን የሚያደንቁ አሉ። በሚቀጥሉት ቀናት ውስጥ ግን ምን ሊሆን ይችላል የሚለውን ደግሞ መመልከት ያስፈልጋል። ፎር ደ ኔክስት ፊው ዴይስ ሊሆኑ የሚችሉት መመልከት ያስፈልጋል። የእስራኤል ፎርስ ኦልሬዲ ቢገን ፕሪፓሬሽን ቱ አጃስት ዲፕሎይመንት ላይንስ፣ ያው ማለት እንግዲህ ወደ መውጣቱም ነው ወይም ደግሞ የተለያዩ እንቅስቃሴዎችን ለማድረግ መንገዶችን እየጠረገ እንደሆነ ነው። ተርስ ደይ ዛሬ ምን ሊሆን ይችላል? የእስራኤል መንግሥት ደግሞ በኢየሩሳሌም ስብሰባ ያደርግና ምን ሊሆን እንደሚችል ካቢኔት አፕሮቭ ካደረገው የተለያዩ እንቅስቃሴዎች ሊደረጉ እንደሚችሉ ይገለጻል። ጠቅላይ ሚኒስትር ቤንያም ኔታኒው በሰባ ሁለት ሰዓታት ውስጥ እንግዲህ ሆስቴጆቹ እንዲለቀቁ ኤክስፔክት ያደርጋሉ። ከዛሬ ጀምሮ ማለት ነው ከዛሬ ከሐሙስ ስለዚህ ሁለት የአሜሪካ ባለስልጣናት ቁልፍ የሚባሉት የመካከለኛው ምስራቅ የፕሬዚዳንት ዶናልድ ትራምፕ ተወካይ ስቲቭ ዊትኮፍ እንዲሁም ደግሞ የልጃቸው ባለቤት ጃርጅ ኩሽነር ፎርመር ሲኒየር አድቫይዘራቸው ነበር። የመካከለኛው ምስራቅን ጉዳይ ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም ዩናይትድ አረብ ኢሚሬትን ከእስራኤል ጋር ሌሎች ደግሞ ከእስራኤል ጋርን ብቻ ሳይሆን እነ ባህሬን፣ እነ ሞሮኮ፣ እነ ሱዳን የመሳሰሉ ሀገራት ከእስራኤል ጋር ወዳጅነት ሲፈጽሙ ትልቅ ቦታ የነበራቸው ሰው ናቸው ኮሽነር። እሳቸው እንግዲህ ይህ ጉዳይ ላይ ወደ እስራኤል ተጉዘው የተለያዩ ሀሳቦችን ሊያጋሩ እንደሚችሉ ይጠበቃል። አርብ ምን ሊሆን ይችላል የሚለው ሲኒየር ዋይት ሀውስ ባለስልጣናት ለቢቢሲ ግልጽ እንዳደረጉት እንግዲህ ወይም ደግሞ ሲቢኤስ ማለት ነው። የቢቢሲ አጋር ነው። በ24 ሰዓታት ውስጥ የእስራኤል ጦር ከጋዛ ይወጣል የሚል ሀሳብ አለ። ከዛ ቅዳሜና እሁድ ካረፉ በኋላ ትራምፕ ሀያ ሆስቴጆቹ ብሌፍቱ ቢ እንግዲህ ሬሊዝድ ተብሎ ይታሰባል። እነዚህ እነዚህ ጉዳዮች በጣም አለማችን ላይ ትልቅ ተስፋ የተጣለባቸው ጉዳዮች ናቸው። የግብፁ ፕሬዚዳንት አብደልፈታር ሲሲ እንግዲህ ሂስቶሪካል ማመንት ብለውታል። በጣም ታላቅ ቅጽበት ነው ብለውታል። ወይም ደግሞ ታሪካዊ ቅጽበት ነው ብለውታል። እነዚህ ነገሮች እንግዲህ ለአለም መፍትሄ ያመጣሉ ተብሎ የታሰባሉ። ተመልካቾቻችን በቀጣይ ቪዲዮ ስጋቶችን ደግሞ በስፋት እና አዳዲስ ነገሮችን እነግራችኋለሁ። እጅጉን ነው ማመሰግነው።